ያለንበት ዘመን በቴክኖሎጂ በእጅጉ የተሳለጠ የመረጃ ዘመን ነው። በመረጃ ዘመን ደግሞ መረጃን በአግባቡ ማስተዳደርና መጠቀም ካልተቻለ እንደ ጥቅሙ ሁሉ ጉዳቱም ከፍተኛ ነው። በሀገራችንም ባለፉት ዓመታት የተለያየ ፍላጎት ያላቸው ቡድኖች የተጀመሩትን የፖለቲካ የኢኮኖሚና የማህበራዊ ለውጦች መረጃን እንደ ስስብልት በመጠቀም ለማደናቀፍ ሙከራ አድርገዋል። ስሜት ብንቀሰቅስ በሰዎች ስስብልት ብንገባ ሰዎችን የሚነጣጥል ወደ ቁጭት፣ ወደ እልህ፣ ወደ ጥላቻ ወደ ቂም በቀል የሚያመሩ ይዘቶችን ብናመጣ በኢትዮጵያውያን መካከል ስስ ብልታቸውን ፈልገን ቀዳዳ መፍጠር እንችላለን ብሎ ያሰቡ ተስፈኞችና ሀሳብ አጠሮች ያመጡት ፈተና ያለፉትን ሰባት ዓመታት ስኬት ፈተናም የተጋረጠበት እንዲሆን አድርጓል። ዘመኑ በሚዲያም ሆነ በእያንዳንዱ ሰው እጅ ላይ ያለውን መረጃ ከስሜትና ከልቅ ሀሳቦች በጸዳ መንገድ ህጋዊ ስርዓትና መርህን ጠብቆ እንዲሰራጭ ማድረግን የሚጠይቅ ነው። ለዚህ ደግሞ ዘመኑንና ቴክኖሎጂውን የተረዳ የሰው ኃይል ማብቃትን መሰረት አድርጎ እየተሰራ ነው። ልማቱም በህዝብ ግንኙነት ነው የሚመራው፣ ችግሮችም አጠቃላይ በሚዲያ ነው የሚመራው። ሚዲያ ከቴክኖሎጂ ጋር አያይዘን ስንመራ መወዳደር እና መገዳደር እንችላለን። ሚዲያ ለመምራት ዲጂታል ስኪልድ የሆነ የሰው ኃይል ያስፈልጋል። ስለሆነም በእውቀት በክህሎት የታነጸ አመራርና ሙያተኛ እየቀረጽን መምራት ይጠበቅብናል። ሀገራዊ ለውጡ ካመጣቸው ስኬቶች ውስጥ በአበይትነት የሚጠቀሰው ኢትዮጵያውያንን የሚያሰባስብ ትርክት መገንባት እንደመሆኑ ሚዲያው ከነጣጣይነትና ከሴራ ትንተና ወጥቶ ትኩረቱን ብሔራዊ አንድነት ግንባታ ላይ እንዲያደርግም ይጠበቃል። በአንደበታችን ኢትዮጵያን እንገነባለን። በእጃችን በስክሪፕቷችን በአእምሯችን ኢትዮጵያን እንገነባለን። ወንድማማችነትን እንሰብካለን። አንድነትን እንሰብካለን። ወደ አንድ መሰባሰብን እንሰብካለን። ኢትዮጵያዊ አንድነት ተጠናክሮ በዓለም አደባባይ ጠንካራ ሆኖ እንዲቆም የሚያስችል የትርክት ግንባታ በሚዲያና ኮሙኒኬሽን ዘርፍ እንገነባለን። የሚዲያና ኮሙኒኬሽን ተቋማት በተለይም የአክራሪ ቡድኖች እና ግለሰቦችን ሀሳብና ፖለቲካ መታገል እንደሚጠበቅባቸውም ይነሳል። የጽንፈኝነትን ሀሳብና ፖለቲካ በፖለቲካም የጽንፈኝነት ሀሳብ ያላቸው በሃይማኖትም የጽንፈኝነት ሀሳብ ያላቸው በብሔርም የጽንፈኝነት ሀሳብ ያላቸውን ግለሰቦችና ቡድኖች በተደጋጋሚ መታገል፣ በተደጋጋሚ መሞገት፣ በተደጋጋሚ ማስረዳት በጣም አስፈላጊ ነው። ሚዲያው ኢትዮጵያውያን ጠንካራ የስራ ባህል በመፍጠር ጸጋዎቻቸውን አልምተው እንዲጠቀሙ ለማስቻል የሚደረገውን ጥረት የሚያግዝ ወደ መሆን እንዲያድግ አሁንም ትኩረት ተሰጥቶታል። ኢትዮጵያውያን ከመሬት በላይ እና ከመሬት በታች ያለ አንጡራ ሀብታቸውን አውጥተው እንዲጠቀሙ፣ እንዲሰሩ፣ እንዲለወጡ ወደ ብልጽግና እንዲሸጋገሩ የሚደረገውን ጥረትም በሚዲያ እና ኮሙኒኬሽን ስራ በማስረዝ የስራ ባህል እንዲፈጠር ዜጎች በደምና በአጠንት በአጥንት ያገኙትን ነጻነት በላባቸው አስከብረው ወደ ብልጽግና መሸጋገር እንዲችሉ የተደረገው ጥረት የአማራ ክልልን ጨምሮ በመላው ሀገሪቱ ሰዎች ከድህነት እየወጡ ወደ መካከለኛ ገቢና ወደ ብልጽግና እየተሸጋገሩ ስለሆነ ይህም በሚዲያና ኮሙኒኬሽን ዘርፍ መደገፍ እጅግ በጣም አስፈላጊ ጉዳይ ነው።